በማዕከላዊ ኢትዮጵያ የተለያዩ ዞኖች የገጠር የኮሪደር ልማት ማሳያ የሆኑ መንደሮች ተገንብተዋል። አሁን የምንገኘው ሀዲያ ዞን ውስጥ ነው፣ ሌሞሮዳ ዱባንቾ ቀበሌ ውስጥ ማለት ነው። በዚህ ቀበሌ እጅግ ዘመናዊ የሚባል የገጠር የኮሪደር ልማት ማሳያ የሆነ መንደር ተገንብተዋል። እዚህ መንደር ውስጥ ዞር ዞር እያለን ቃለ መጠይቆችን እያደረግን ቆይታ እናደርጋለን። በማለዳ የመጣ ነው፣ አብራችሁ ቆዩ። ሰላም አደሩ። እንዴት ነው? ሰላም ነው። እንዴት ነው? ሰላም ነው። መግባት ይቻላል? እሺ እሺ። ቤት ለኔ ሰራላችሁ ነው ይሄ ቤትም የሚፈርስ ነው ሲባል፣ እረ በሕግ አምላክ እኔ ጡረተኛ ነኝ። ልጆች በዚህ ዘመን ቤት ሰርቶ ይችላል ወይ? አይፈርስም አልኩ ይሄ እንደሚሰራ አላማንም። ቀስ በቀስ ሲያስረዱን ነው የለቀቅ ነው ይሰራ ያው አምነን አለ በአሁኑ ጊዜ ያለው ጠቅላይ ሚኒስትር ወደ ገጠር ሰዶ ገብቶ በዚህ በደሃ ውስጥ ገብቶ እንዲህ ያለ ራዕይ ደግሞ ራዕይንም ራዕይን ተልሞ የማይቀር ይሁን የሚያደርጉ ሰው ናቸው። በጣም የሚገርም ነው እንግዲህ እንደሰማችሁት ስሜታቸው ይህን ይመስል ነበር። ሌሎችም እንዲሁ የዚህ መንደር ነዋሪዎች አሉና ከነሱ ጋርም አጠራጠር ያለ ቆይታ እናደርጋለን። አብራችሁ ነው ተከተሉ። ሰላም እንዴ? መጀመሪያ እዚህ ነው የሚኖረው? ሰላም ነው። ነው አሁን በጣም ያመረበት። መጀመሪያ ጭቃ ነበር። አዎ፣ ጭቃላ ነበር። አሁን ከዛ በኋላ ነው የት አዲስ ሆኖ እንደዚህ ያመረው። መጀመሪያ እዚህ ቤት ነበር የምንኖረው፣ ማብሰያውም እዚው ነበር የከብቶች ጋጣም ነበር። ጓዳም ነበር በስንቅጣ ተከልሎ ማለት ነው። አልጋ ነበር። ልጆች ወደዚህ በእንትን አንጥፎ ነው የሚተኙት። ሁላችንም በአንድ ላይ ነው የምንኖረው። እሳትም፣ ከብትም፣ መኝታም፣ ጓዳም እዚህ ነው የምንኖረው። አዎ፣ ገብታችሁ ማየት ትችላላችሁ። አሁን እያንዳንዱ ልጆች አልጋ የማርጠው እየተኙ ነው፣ ማየት ትችላላችሁ ማየት ትችላለህ። በጣም ያምራል። ይሄ አሁን በረንዳም በጣም ደረጃ አለው። እቺ ሳሎን በጣም ሰፊ ነው። ሶፋ አለው፣ ቴሌቪዥን አለው፣ የምግብ ጠረጴዛ አለው። በጣም ሰፊ ነው። እንግዲህ እኛ ቤተሰቦች ተሰብስበን መኖር የሚያስችል በጣም ሰፊ ሳሎን ነው። አሁን እኛ ማብራት ሲጠፋ አናቅም። ቀንና ማታ ይሄ ሀያ አራት ሰዓት ያገለግለናል። ሶስት መኝታ ቤት አለን። አሁን ይሄ የመሰለ መኝታ ቤት የአባ ወራ ነው። የእናት የአባት አልጋ ነው። የሶላር ማጠራቀሚያ ናት። እዚህ ቀን ቀን ከፀሐይ ተጠልፎ እኛ ማታ ማብራት እንጠቀማለን ዚ ክፍል አአ እኛና ይበት ተራር ይቀናል። እንደ ድሮ አይደለም። ቤት ኖ ቀርተዋል። አሁን ወደ ጋሮ አሁን አትክልት ጎመን፣ ካሮት፣ ቀይ ስር ቆስታ ስንቱን ጠርቼ ስንቱን ልትዮ ጉደረሳ አይቀራለች እና እኛም እናመሰግናለን። እንደ ዜጋ እኮ ስታስብ እኮ ለሰው ልጅ እግዚአብሔር ይህን ምድር ሰጥቷል። እንግዲህ እኛ ብዙ አእምሯችንን አልተጠቀምንም ብዬ እንዳስብ አድርጎኛል። እኔ በጣም በብዙ ትምህርት በደንብ የተማርኩ ልጅ አይደለውም፣ ግን በጣም የተማሩ ሰዎች እየት ነበሩ? ምንድን ነው ኢትዮጵያ ላይ የሆነ የነበረው ብዬ እንዳስብ አድርጎኛል። በትንሽ ቦታ ላይ እንዲህ አይነት እረፍት የሆነ ኑሮ መኖር፣ ይሄ ቤት ቆንጆ ነው፣ በጣም የሚያምር ነው። አፈሩም ደግሞ የዚሁ አገር አፈር ነው። ግብርናውም ደግሞ እዚሁ የነበረውን ጎመኖችን ነው ቦታ ቦታ አሲዘን የሚያምር አድርገን አሰማምረን እንደዚህ አስተካከል ነው። ለኢትዮጵያ ሕዝብ ሁሉም እንደዚህ አርፎ ቢኖር ከተማውን ቢሆን የተረጋጋ ኑሮን፣ ሁለተኛ ደግሞ ሁሉ ሰው ቢሰራ፣ ሁሉ ሰው ቢተባበር አሪፍ የሆነ ኑሮና ጥሩ የተለወጠ ኢትዮጵያን እናያለን ብዬ አስባለሁ። ተመልካቾቻችን እንግዲህ በሀዲያ ዞን ሌሞ ወረዳ ዱባንቾ ቀበሌ በገጠር ኮሪደር የልማት ስራ የተገነባውን ሞዴል መንደር ወደ እናንተ አደረስን። እንግዲህ ጠቅላይ ሚኒስትር ዐቢይ አሕመድ እዚህ ቦታ ተገኝተው አስመርቀውታል። ይህንም መንደር እንደተመለከታችሁት በተለይ የአካባቢው ነዋሪ ዘመናዊ የሚባል ህይወትን መግፋት እንዲችል ያደረገ ነው። በቀጣይነትም በተለያዩ አካባቢዎች ይህ ስራ ይሰፋል ተብሎ ይጠበቃል።